የመጣውት ሁ ቆይ፣ ማለት ዳር አደለሽ እንዴ? ባልዩ አልጠየቀኝም እኮ። በያሁን ተነሽን፣ የቅርታ ጠይቂ። ምን አጥፍቼ ነው? አንድ ቀንም እንኳን ደውሎ አልጠየቀኝም እኮ። ስንት ጊዜ ኔ ለማስወጣት ሞክረሽ እንዳልተሳካልሽ አስቢ። አሁን ግን ከልካዩንም አስወጣዋለሁ። ሰዎች ደድቦ ላለመቅረት እየሰደብከኝ ነው። ደደብ ስምሽ ነው እንዴ? ለማንኛውም ሶፋ ለመተኛ ትፈልጋለሁ። ስለዚህ ምን ልርዳሽ? በቃ ቀደምሽኝ እኮ እንጂ ልልሽ ነበር።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

ምን? አይሆንም። ያምዋል እንዴ? ቆይ ሰውዬው ጋ ተረጋጋ። ባክሽ ተረጋጋት። በኝ አሁን ለሽማግሌው ቃሊድን አልፈልገውም፣ ፍቅሩ አልቆብኛል፣ ስለዚህ እሱ ጋር መቀጠል አልችልም በማለት ለሽማግሌው ተናግራ ነበር። እንግዲህ የቃሊድ አባትም በቃ ከቆረስሽ ደግሞ መናገር አለብሽ፣ እኔም እጅግ በጣም ደስ የምትል የምትፈልገው ሴት አለች፣ ስለዚህ አንቺ ካልፈለግሽው ደግሞ እሷን ማጣት የለበትም በማለት አስረግጡ ይነግራታል። እሷም እጅግ በጣም ነበር የደነገጠችው የሽማግሌውን ንግግር ወስዳ ለዳኔ ተናግራለች። ዳኔ እጅግ በጣም ደንግጧል። ምክንያቱም የእሱን ኤደንን ለቃሊብ ያጨለት ስለመሰለው ማለት ነው እጅግ በጣም ደንግጧል። እንዴት እንደዚህ ይላል። እንደዚህማ በፍጹም መሆን የለበትም አንቺና ቃሊብ መታረቅ አለባችሁ በማለት እንግዲህ ከቃሌብ ጋር አሁን ላይ ማለት ነው ቲና እንድትቀጥል ጥረት እያደረገ ይገኛል ማለት ነው። እንዲሁም ቃሊብ በጣም ነው የሚወድሽ ያለ እንጂ መኖር አይችልም፣ በማለት እንግዲህ ለእሷ ለቴና ይነግራታል። ለቃሊብም ቴና እጅግ በጣም ትወድሃለች እኮ ካንተ መለየት አትፈልግም፣ እንዲሁ ዝም ብሎ ነው የሚያነጫንጫት እያለ ለቃሊብም ሲናገር ነበር። ቃሊብም እንግዲህ እሱም ሲዋሸው ነበረ። ምክንያቱም እኔ እኮ ቴናን በጣም ነው የምወዳት የማፈቅራት ያለ እሷ መኖር አልችልም፣ ብሎ ለዳኒ ሲናገር ነበር። እንደዚያ ከሆነ ለምንድን ነው የማትታረቁት? እያለ ሲነግረው ነበረ ማለት ነው። ስለዚህ አሁን ዳኒ ያለው አማራጭ ቴናንና እንዲሁም ደግሞ ቃሊብን ማስታረቅ ከሽማግሌው ጋር ማስማማት ነው። ምክንያቱም ቃሊብና ቲና ከተለያዩ ቃሊብ ኤደንን ያገባል ብሎ ስለሚፈራ ማለት ነው። እና ሁለታቸውን አንድ ለማድረግ እጥረት እያደረገ ይገኛል። ቲና ለምንድን ነው እንደዚህ የምትለው? እኔ እሱን እንደማልወደው ታውቃለህ። መኖርም ማግባትም የምፈልገው አንተን ነው። ስለዚህ ከማልወደው ሰው ጋር እንዴት ነው የምኖረው? በማለት እንግዲህ ሀሳቧንም እየገለጸች ትገኛለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ በያላቸውበት ሰላማቸው ይብዛልኝ። ለቤቴ አዲስ ሲሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ አሁንም እንደቀጠለ ነው። እንግዲህ ቴና በስተመጨረሻ ምን ሊገጥማት ይችላል? የትስ ልትወርቅ ትችላለች? የሚለውን ነገር በቀጥታ እንግዲህ ሂዳ ቆይታ ከመጣች በኋላ ቃሊድ ከዚህ በፊት እያሰበውን ነገር ነበረ፣ ወይንም ደግሞ እንደዚህ ትላለች ብሎ የገመተውን ነገር ነው የተናገረችው። ማለት በጣም እርግጠኛና ቤቱ በሷ ስም እንደሆነ ነበረ ስትናገረው፣ በኩራት የነበረው ማለት ነው። በዚያ ላይ እጅግ በጣም ማለት ነው ትልቅን ሰው ወደ ላይ አንጋጣ ስትናገር እየነበረችው፣ ሽማግሌውን ይህ ቤቱ የኔ ነው በማለት እንግዲህ ውስጧ በጣም ትዕቢት ስለሞላው እነሱን አስወጣቸዋለሁ የሚል ሀሳብ ስላላት ያልሆኑ ቃላቶችን ራሱን ለሽማግሌው ስትመልስ ነበረ ማለት ነው። እና በዚህ ስርዓቷ እጅግ በጣም ነበር ሽማግሌው የታዘባት ማለት ነው። በእርግጥ የሆነች ጋጥ ወጥ እንደሆነች ከዚህ በፊትም እያቃል ማለት ነው። ምክንያቱም ታሞ በነበረበት እንደዚሁ ሽባ እንዲሆን ራሱ ያደረገችው እሷ ስለሆነች ምን አይነት ስነ ምግባር እንዳላት ከስር ከመሰረቱ ከቃሊብ ይልቅ እሱ በደንብ ስለሚያውቅ ማለት ነው እና ልጄ እያላት ነው በሚገርማችው ሁኔታ አሁን ላይ ራሱን ልጄ እያላት ነው የሚጠራት ማለት ነው እና እኔ የሚመክረኝ አባትም እንዲኖረኝ በፍጹም አልፈልግም። ስለዚህ እኔ ልጆት አደለሁም በማለት ደግማ ደጋግማ እየተናገረች ነበረ ማለት ነው እና ትግስታቸው እኔ የቃሌ ብና በተለይ የሽማግሌው ትዕግስት እኔ በጣም ነው እንትን ማደንቃቸው ማለት ነው። ምክንያቱም በጣም እያንዳንዷ በጣም መጥፎ ነገር ነው የምታስበው የምታደርገውና፣ እሷን ምንጠቅ አድርጎ አሁን ላይ ማስወጣት አቅቷቸው አይደለም ግን፣ ከአሁን አሁን እስኪ ምን ያህል ቤቱ እንኳን ቤቱ ራሱ በስሙ እስኪ ሆነ እንበልና፣ እስኪ ከዛ በኋላ ደግሞ ምን እንደምታደርግ እንያት ልትቀየር ራሱ ትችል ይሆናል። ወይንም ደግሞ ያልሆነ የባሰ ችግር ራሱ ልትፈጥር ትችላለች፣ እና እስኪንያት ብሎ ነው ራሱ ይብል ሽማግሌው እንትልል የቻለው ማለት ነው። እና ቃሊብ ራሱ ስረው የእሷ ስራ የእሷ ድርጊት እጅግ በጣም አንገፍግፎታል ማለት ነው። ግን ደግሞ የአባቱን ነገር መስማት ስላለበት በዚያ ላይ ደግሞ እነሱን ልባችን እንደሰበሩት እኛ መስበር አለብን። ለነገሩ እኮ ቃሊብ አንተ አልተጎዳህም ሽባ የተደረኩት ስንት ነገር ስቃይ እየደረሰብኝ እኔ ነኝ እያለ ሽማግሌው ሲናገር ነበረ። ስለዚህ በቲና ጉዳይና እንዲሁም በዳኒ ጉዳይ ጠበቅ አድርጎ እነሱን መያዝ እንዳለበት ቃሊብ ለቃሊብ ሽማግሌው ሲነግረው ነበረ። ምክንያቱም በጣም ብዙ ነገር ስላደረሱባቸው ማለት ነውና ይህ ሰው ገንዘብ ለራስ ለማድረግ እንደዚህ የሚጣጣሩትን ነገር በዚያ ላይ ደግሞ የሰውን ልጅ ጎርቶ ራሳቸውን በጣም ማሸነፍ የሚችሉ የመሰላቸውን እነሱን እስኪ በነሱ በእነሱ ዘንድ ዋጋቸውን እንስጣቸው። በቃ አንዳንድ መደረግ ያለባቸው ነገሮች መደረግ አለባቸው፣ መመለስ አለባቸው። ስለዚህ የዳኒ የሆነን ነገር ያንተ የሆነን ነገር ወስዶብሃል፣ አባልጎብሃል። ስለዚህ አንተ ደግሞ የእሱን የሆነ ነገር መውሰድ አለብህ። ስለዚህ ወደ ኋላ ማለት አያስፈልግም፣ ወደፊት ነው እንጂ በማለት ዳኒ እንዲነቃና ነገሮችን ስሬስ አድርጎ በጣም ጎበዝ ሆኖ እንደሱ እንዲቀጥል ያው ብርታት በጣም እየሰጠው ይገኛል፣ ሽማግሌው ማለት ነው። ስለዚህ የዳኒ ጓደኛ የኤደን ማለት ነው የቃሊብ ልትወን ትችላለሽ በእርግጠኝነት ከቃሊብ ጋር ትቀጥላለሽ ብዬ አስባለሁ ማለት ነው ምንም ያክል ዳኒ ቢፎ ነጫጨር ለሱ እንዳትሆን ወይንም ደግሞ የተለያዩ ነገሮችን እንትን ቢል በእርግጠኝነት የዳኒ ፍቅረኛ እውነተውን ስታውቅ ምክንያቱም ቲና እህቱ እንዳልሆነች የዳኒ ውሽማ እንደሆነች እሷን ፈልጎ ወይንም ደግሞ ገንዘብ ለማግኘት ብሎ እህት ብሎ ገብቶ ግን ደግሞ ውሽማ እንደሆነ በቃሊብ ላይ የሰራውን ድርጊት እንዲሁም በሽማግሌው ላይ ያደረገውን ድርጊት የአያን ነገር ስትሰማ እጅግ በጣም ነው የምትናደደው። ኤደን ማለት ነው እና በአጠገቡ ራሱ ላታልፍ ትችላለች፣ በዳኒ ማለት ነው። አሰማውም ይቅርታ ማታደርግለት ምክንያቱም እሷ ምንም አይነት ነገር አትፈልግም፣ ንጹሕ ፍቅር ነው የምትፈልገው ሁለታቸውም ሰርተው የመለወጥ የማደግ በቃ የመተሳሰብ የሆነ ትዳር ነገር ነው እንጂ የምትፈልገው ያልሆነን ነገር አምጥቶ ለራሱ አድርጎ ሰውን ጎድቶ የሰውን ህይወት አበላሽቶ ከእሷ ጋር እንዲቀጥል በፍጹም አትፈልግም። ከዚህ በፊትም ለሽማግሌው ተናግራለች። ምን እንደሚሰራ ይብን እንኳን ዳኒ አላቅም። ወንጀል እንዳይሰራ ራሱ እፈራ አለውኝ በማለት ስትናገር ነበር ማለት ነው ነው ያው በዛሬው ፓርት ላይ እንግዲህ ደውላለት ነበረ ለሽማግሌው ደህና እንደሆነች እንግዲህ ኤደንንም አዋርቷታል ማለት ነው። እና በዚያን ጊዜ እንግዲህ ዳኔ እጅግ በጣም ነበር እየተርበተበተው። ለምንድን ነው እንደዚያ እየተርበተበትከው እያለች እራሱ ቲና ስትጠይቅ ነበረ ማለት ነው። እና አንተ ኮኖህ ያስነቃኸው እንጂ እኔ ምንም ነገር አላልኩም። በቃ ማንንም እንደማወራ አወራዎች ሰላም አልኳት። በቃ እንገናኝ አትጥፊ ነው ያልኳት እንጂ ኤደን ነች እንደዚህ ነች ምናምን የሚባል ነገሮችን እንኳን አላልኩም ብሎ ሽማግሌው ሲናገር ነበረ ማለት ነው። እና ቲና አሁን ላይ በጣም የልብ የልብ ተሰምቷታል እንግዲህ በእሷ ቤት ማለት ነው። ቤቱን አግኝታ ሌሎችን ጠራርጋ አስወጥታ እሷ እንደፈለገች ከዳኒ ጋር የምትኖር መስሏታል ማለት ነው። ግን ደግሞ ይህ ነገር አይሳካላትም። ዳኒ እንዳይናገር ቤቱ የእሷ እንዳልሆነ ስለዚህ የውሸት ወረቀት እንደተፈረመላት ያው እንዳይነገር ማለት ነው። ሽማግሌው አጥብቆ እዞታል ማለት ነው። ይህ ምስጢር አንተ መያዝ አለብህ። አራት ነጥብ ሚሊዮን ብር ለአንተ እንድሰጥ ብሩን እንድሰጥ ከፈለክ አንተ ደግሞ ምንም ነገር ባለመናገር እንድታግዘኝ እፈልጋለሁኝ። ስለዚህ ምንም ነገር እንዳትላት እንዳትነግራት ብሩን ደግሞ እኔ ሰጥሃለሁኝ በማለት ዳን እንግዲህ አሁን ላይ በመፍራት ሽማግሌው በሚያደርጋቸው ነገሮች ማለት ነው በመፍራት ደረጃ ላይ ነው። ምክንያቱም ከዚህ በፊት ታመህ በነበረበት ሰዓት ላይ ያለውን ነገር ታስታውሳለህ ወይ ብሎ ጠይቆት ነበረ። ምክንያቱም እሱም ጥሩ ነገር ስላላደረገ በወቅቱ ከጤና ጋር ሆኖ መጥፎ ነገሮችን ከሽማግሌው ጋር ስላደረገ ታስታውሳለህ ወይ የሚለውን ጥያቄ ጠይቆት ነበረ። በነገራችን ላይ በዛሬዋ ንግግሯ በጣም ትልቅ ሰው እንደሆነ ራሱ እረስታለች በጣም ብዙ ነገሮች ስትናገር ነበረ። ስለዚህ እኔ እንደማስበው ከሆነ ግን በቃ ጥሩ የህመም ጊዜ አላሳለፍኩም የሆነ መጥፎ ጊዜ ይመስለኛል። በዚህ ሁኔታ እንኳን እንደ ዛሬው ሳያት በማለት እንግዲህ ሽማግሌው ተናግሯል ማለት ነው እና በጣም እንትኑ አሁን ዳኒ ከቲና ይልቅ ዳኒ ነገሮቹን እየነቃ ወይንም ደግሞ የሆነ ዘውር ዘውር ብሎ እያሰበ ይገኛል ማለት ነው። እንግዲህ ትሁትን ብላለች፣ አንተ ከዚህ ነገር ውስጥ ቀስ እያልክ ራስህን ማውጣት ትችላለህ። ቀስ ብለህ ውጣ። እሷ አሁን እኮ ቤቱን አገኘው ብላ ሁላችንም ለማስወጣት ተነስታለች። አንተ ግን ቢያንስ ማለት ነው እሷ ምንም ነገር አላገኘችም። በቃሊም እንኳን እራሱ ምንም አይነት ገንዘብ ወይንም ደግሞ ንብረት የሚባል ነገር የለም ብትፈተውም እራሷን ነው እዛ የምትወጣው። ሲቀጥል ምንም አይነት ቤት እንዳልተሰጣት አንተም ታውቃለህ። አንተ ቢያንስ ያው አባዬ ብር ሰጣለሁ ብለዋል። ስለዚህ ለብሩ ስትል ደግሞ አንተ እንትን ማለት ትችላለህ፣ ቃልክን ጠብቅ። እና ከእሷ ላይ ያለህን ነገር ግን ቀስ ብለህ መውጣት አለብህ በማለት እንግዲህ ትሁትም መክረዋለች ማለት ነው። እና ዳኒ ያው ቲና ከመጣች በኋላ ፍች እንደምትፈልግና እንደምጠይቀው እርግጠኛ ሆኖ ሲያወራ ነበረ። እንደፈለገች ስትዝናና ቤቱ የኔ ነው ብላ ተበድራም ሊሆን ይችላል ብር። በነገራችን ላይ ቤቱን ገና ሽጬ እከፍላለሁ ብላ ተበድራ ተዝናንታም ሊሆን ይችላል። ብቻ ግን ደስ የሚል ጊዜ አሳልፋ መታ ከዚህ አሁን ፍች ትጠይቃለች እንዳለው መሰረት አሁንም ፍች ጠይቃለች ማለት ነው። አልፈልገውም፣ ከእሱ ጋር ያለኝ የፍቅር ጊዜ አልቆብኛል፣ አልወደውም ልሽ፣ ግን ስለዚህ ከሱ ጋር መሆን አልፈልግም፣ በማለት እንግዲህ በድፍረት ለሽማግሌው ተናግራለች። እንዲሁም ቃሊብን ከዚህ በኋላ ከአንተ ጋር መተኛት አልፈልግም፣ እኔ ሳሎን ነው የምተኘው በማለት እንግዲህ እንትን ብላለች ማለት ነው። ሳሎን ደግሞ አልተመቸኝም፣ አንተ ሳሎን ተኛ፣ እኔ የዚህ መተኛ ትፈልጋለሁ በማለት እንትን ብሏል ማለት ነው። እና ቃሊብ እስከ ዛሬ ከእሷ ጋር ላሳልፋቸው ነገሮች እጅግ በጣም ተናዷል። ምክንያቱም ከዚህ በፊት ሽማግሌው ራሱ ለእናንተ ሰፋ ያለው ክላሱ ለእናንተ ይሁን፣ እኔ ከትንሹ ክላስ እተኛለሁ በማለት እንግዲህ ተለቅ ያለውን ምኝታ ቤቱ ለእነሱ እንደለቀቀላቸው ያን ጊዜ ግን ፍቅር አውሮይ ነው አባዬ እንኳን እንደዚህ በጣም ብዙ መልካም ነገር አድርጎልናል። አሁን ግን አይኔ በርቷል። ምንም ነገር ብትይኝ ከዚህ ክላስ አልወጣም ስፈልጌ ከፈለግሽበት ላይ መተኛ ትችያለሽ እንጂ እኔ አልወጣም በማለት ነው የመለሰላት። ማለት ነው ቀጣይ ፓርት እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላቸው በሰላማቸው ይብዛለኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቶኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።